ሰላም ሰላም ቤተሰብ እንዴት ናችሁ አላችሁልኝ? ሰላም ነው፣ ሁሉ ሰላም አለን። ክብሬ ስፋ። እኔ የምላችሁ እዚህ ጋር ተመልከቱ፣ አያችሁታለ? ይህንም እይ። ቀጣይ ደግሞ እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ ሶስት ልጆች እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷ ማጣት አይደለም። እኔ ዛሬ ሶስት ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለእኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ ሶስት አመት ወይ ሁለት አመት ታናሽ ብትሆን ነው ሴት ልጅ ጊዜ አላት የመሮጫ የመውለጃ የመውለጃ ጊዜዋን እንኳን አታለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት። ከ2010 በኋላ ልጅ የመውለድ ሀሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለእኔ በጣም አሞኛል። ግን ቤተሰብ ወዴት እየሄድን ነው? በቃ ሌናችን የሚባል ነገር ተው ነው። በቃ ምንም ነገር ማሰባችን ተው ነው። እ አንዳንዴ እኮ በቃ የሆነ እንትን እኮ ምንድን ነው ምንድን ከመሞት ምናምን የሚባል ነገር አለ

አልበዛም እንደ ገንዘብ ሁሉን ነገር እየሰራከው ነው። ገንዘብ ሁሉን ነገር እየሰራከው ነው። ይሄው ተመልከቱ እንግዲህ ቤተሰብ ተመልከቱ። አሁን በበቀደም ያሳየኋችሁ ይሄው የ18 አመቱ የ9 አመት ያገባው አሁን ደግሞ ይሄው እዩልኝ እያለች እንደዚህ እንደዚህ ተሸማቀና አፍረህ ምን ምትኖረው የኢትዮጵያ ባህላችንም እኮ እንደዚህ አይደለም። ቤተሰብ ምንድነው እንዴ! በዛ ሁንስ አረበስ ማሙድ አረበስ ማሙድ፣ የእውነት እንደ አንዳንዴማ በቃ እንትናችን እንወቅ እንጂ ልካች እንደ ምን ማለት ነው። ተመልከቱት እስኪ፣ ተመልከቱ እስኪ፣ ተመልከቱ። እናት ደግሞ ደሞ በእንትን እኔ እኔኮ ምን አይነት አሁንማ መሳደውም ስለች ነው። ምን ብሩ ሊበላ አቤት። ማን ቀድሞ እንደሚሞት ግን እግዚአብሔር ያውቃል ይሆናል። በእውነት ማን ቀድሞ እንደሚሞት እግዚአብሔር ያውቃል። አሁን ይሞታል ብሎ አስበው ከሆነ ተሸውደዋል፣ ጉደዋል ምን አሉ? ቀጫጫ ወይም ቀጭን ይሞታል ሲል ወደ ሊሞታል ይላል አባቴ። ምንንም እርግጠኛ የምትሆኑበት ነገር የላችሁም። ይህ ሰውዬ ነገ ይሞታል ገንዘቡን እ ምናምን ምናምን አይሰራም፣ በጭራሽ እግዚአብሔር የሚያደርገውን ያቃ። በእርግጠኝነት ግን ከዚህ መራቁ ትልቁ ነገር ነው። ለመሰላችሁ ከማይመስላችሁ ጋር ካላቻችሁ ጋር ይላል ሊሆነ ይችላል ካላቻችሁ ጋር ከማይመስል ጋር ከማይመስል ጋር መሆን የለበትም። ይሄ ነጫጭባ ፈረንጅ እዛ አቶ ነው አቶ ነው ወይ? ስንቱን ሲያፋጭ ኖሮ ደግሞ እንደገና ደግሞ አሁን ወደዚህ ወደኛ መጣ ወደ ወይ ዋሆች ብር ደግሞ ወዳጡት ብር ለሚሉት ደግሞ አሁን ሌናቸውን ለሸጡት ይሄው መጥቶ አሁን ይሄው የሽማግሌ ሽማግሌ ተመልከቱት። ይሄ አሮጌ አሮጌ አሁን እሱ በቃ ይህን ያህል ብር አለኝ ምን አለኝ ምን አለኝ ብሎ ገብቶ ነው የሚሆነው። አሊያ ደግሞ ልጅ አልወለደም ሊወልድ ይሆናል እንግዲህ አይታወቅም። ከኢትዮጵያኖች አልወለድኩም ብሎ ሊሆን ይችላል። በታሪክ እያነበብ አይቶ ይሆናል ኢትዮጵያኖች ጋር ደግሞ መውለድ አለብኝ ብሎ ሊሆን ይችላል። ተመልከቱት። ብቻ ግን በጣም አሳዛኝ ነው። የእውነትን እምላችሁ